ጤና ይስጥልኝ ክቡራን ተመልካቾቻችን፣ ይህ የኢትዮጵያ የተሰኘው ሳምንታዊ ፕሮግራማችን ነው። የኢትዮጵያ አየር መንገድ በዚህ የኢትዮጵያ የተባለው ፕሮግራማችን ላይ የተለያዩ ፕሮግራሞችን የሚያስተላልፍላችሁ ሲሆን፣ በዛሬው ዕለት ደግሞ በኢትዮጵያ ስካይላይት ሆቴል ተገኝተናል። የኢትዮጵያ ስካይላይት ሆቴል ከሚሰጣቸው የሆቴል አገልግሎቶች ተጨማሪ በሀገሪቱ የቱሪዝም ዘርፍ እያደገ እየመጣ ስላለ እዚያ ላይ የሚያደርገውን አስተዋጽዖ ባጭሩ ልንቃኝ ወደናል በዛሬው ፕሮግራማችን ላይ አቶ ቃኘው ፍስሀ በኢትዮጵያ አየር መንገድ በስካይላይት ሆቴል የቢዝነስ ዴቨሎፕመንት ዳይሬክተር ሲሆኑ በመካከላችን ተገኝተዋል። እንኳን ደህና መጡ አቶ ቃኛው፣ አብረውን ስለተገኙ ዛሬ በጣም እናመሰግናለን። ና በአጭሩ እንደው የኢትዮጵያ የስካይላይት ሆቴል እንቅስቃሴ ምን ይመስላል? የኢትዮጵያ ስካይላይት ሆቴል እንግዲህ ከአፍሪካ ትልቁ ሆቴል ነው። ሆቴሉ 1024 አልጋዎች ሲኖሩት ከኛ ቀጥሎ ያለው ሆቴል ገና 700 አልጋ ብቻ ያለው ነው። በዚህ የተነሳ ከአፍሪካ ትልቁ ሆቴል ነው። ከዛም በተጨማሪ ደግሞ ለእንግዶች የሚያስፈልጉ ብዙ ነገሮችን አካቶ የያዘ ነው። ወደ 17 የሚጠጉ ሬስቶራንቶችና የመዝናኛ ቦታዎች አሉት። ሁለት የስፖርት ጂምናዚየሞች አሉት። ሁለት የዋና ቦታዎች አንዱ ከግቢ ውጭ የሆነ አንደኛው ደግሞ ግቢ ውስጥ ያለ አለን። ከዛ በተጨማሪ ሁለቱም ህንፃዎች ላይ የስፋና የማሳጅ አገልግሎት ይሰጣል። በዚህ የተነሳ መንገደኞች በቆይታቸው ጊዜ የሚያስፈልጋቸውን ነገር በሙሉ አገልግሎት መስጠት የሚችል የባለ አምስት ኮከብ ሆቴል ነው። የአየር መንገዳችን ተርሚናል ውስጥ ኢንተርሚናል ሆቴል የሚባል አለ። ያንንም እናንተ ታስተዳድራላችሁ። በዛ በተጨማሪ ደግሞ የተለያዩ ሎጆችንም አሁንም ጨምራችሁ ማስተናገድ ጀምራችኋል። አጠቃላይ እንዴት ነው እንቅስቃሴያችሁ? እንዴት ነው ኢንተርሚናል ሆቴሉ? እንግዲህ እዚህ ካለው 1024 ክፍሎች በተጨማሪ 97 ክፍሎች ያሉት አየር ማረፊያ ውስጥ የሚገኝ ሆቴል ነው። ያም በመሆኑ መንገደኞች በአገራችን በሚያልፉበት ጊዜ ወደ አገር ውስጥ ሳይገቡ የኢሚግሬሽን እና የካስተምስ ፎርማሊቲዎችን ሳያሟሉ በዛው ወደ ሌላ አገር መሄድ ያስችላቸዋል እና ያም በመሆኑ ከዚህ ሆቴል የተለየ ይጠይቃል። ምክንያቱም እንግዶቹ አገር ውስጥ ሳይገቡ በዛው ስለሆነ የሚሄዱት፣ ለዛ የተለየ ኤርፖርት ውስጥ በመኖሩ የሚጠይቀው ማድረግ አለብን ነገሮች አሉ ለምሳሌ ምግብ ከዚህ ሰርተን ነው የምንልከው። የመኝታ ክፍሎች እቃዎችን ከዚህ ነው አዘጋጅተን የምንልከው። በዚህ የተነሳ ያንን ማስተዳደር ትንሽ ከበድ ይላል። ቢሆንም እስካሁን ድረስ ባለው በጣም ደስተኛ ነን። በዛ 38ኛው የአፍሪካ ህብረት የመሪዎች ጉባኤ ጋር በተገናኘ እንግዲህ የኢትዮጵያ ስካይ ላይት ሆቴል ትልቁን ስራ ሲሰራ እንደቆየ እናውቃለን። የኢትዮጵያ አየር መንገድም ብዙ መንገደኞችን ሲያመላልስ ነበረ። ተርሚናሉ የሁሉም ባንዲራዎች ተሰቅሎ የሁሉም አይሮፕላኖች አርፎ ሲታይ እንደው ለብቻው ልብ የሚስብ ነገር ነበረው። እንግዲህ የኢትዮጵያ አየር መንገድ ለብቻው ከፓን አፍሪካኒዝም ጋር በተገናኘ ከምስረታው ጀምሮ እነዚህ መንገደኞች ሲያመላልስ ነበረ። አሁንም እሱን አስቀጥሏል። አዲስ አበባን ደግሞ በተጓዳኝ ስንመለከታት እንደ የአፍሪካ መዲና እንደመሆኗ። እንግዲህ የስካይላይት ሁለቱንም ነገሮች እንዴት ነው አጣምሮ እየተንቀሳቀሰ የነበረው? ምን ያህል መንገደኞች አረፉ ባለልም ብዙ ያረፉ እንግዶች እናንተ ጋር እንዳሉ አውቃለሁና እሱን እስቲ አስመልክተው አንድ ላይ ይንገሩን። እንግዲህ በቅርቡ የተጠናቀቀው የ38ኛው የአፍሪካ የመሪዎች ጉባኤ በእኛ ብቻ ሳይሆን በከተማ ባሉ ትላልቅ ሆቴሎች ጭምር ሙሉ ለሙሉ ብዙ መሪዎች አርፈዋል። እኛ ጋር የነበሩት የአገር መሪዎች፣ የአገር ንጉስ፣ ጠቅላይ ሚኒስትሮች፣ የውጭ ጉዳይ ሚኒስትሮች እንዲሁም የቀድሞ መሪዎች የነበሩ በሆቴሉ አርፈዋል። ይሄ ሰላሳ ስምንተኛው የአፍሪካ የመሪዎች ጉባኤ ለመዲናችን በመዲናዋ ላሉ ሆቴሎች ከፍተኛ አስተዋጽኦ አበርክቷል ማለት ይችላለሁ። እኛ ጋር በተለይ በአሁኑ ጊዜ አዲስ የዲቲ ፍሪ ሾፕ ሆቴል ውስጥ በመከፈቱ ብዙ እንግዶች ያንን ሲያደርቁት ነበርና ባለፈው ዓመት ሲያርፉ ከነበረው ተጨማሪ ነገር በማየታቸው በጣም ደስ ብሏቸዋል። እና ይሄ መዲናችን የአፍሪካ መዲና ሆኖ ለመቆየት ለምታደርገው ተመራጭነት ከፍተኛ አስተዋጽኦ ያደርጋል ብዬ እንትምላለሁ። ሆስፒታሊቲ የምንለው የኢትዮጵያዊ ጣዕም የአፍሪካን ሆስፒታሊቲ ወይም መስተንግዷችንን ለማምጣት ሞክረናል። እዚህና እንዴት ነው እንዴት ተቀበልናቸው? እነዚህን መንገደኞች የተለያዩ ነገሮች ሲደረጉ ስለነበረ የማጠቃለያ ላርገሱን ጥያቄ ነው። ከተለያዩ የአፍሪካ ሀገሮች የመጡ እንግዶቻችን የራሳቸው ባህል የራሳቸው እንትን አላቸውና ያንን እዚህ በሚቆይበትም ጊዜ በመጠኑም ቢሆን ለማንጸባረቅ ሞክረናል። ከዛም በተጨማሪ ደግሞ ብዙ ጊዜ እነኚህ የአፍሪካ መሪዎች መዲናችን በሚመጡበት ጊዜ አዲስ አበባን ብቻ ነው አይተው የሚሄዱት እና ሌላው የሀገራችን ገጽታ ምን ይመስላል የሚለውን እኛ በምናስተዳድራቸው ሎጆች ያለውን ባህል አምጥተን እዚህ በየጊዜው ስናሳይ ነበርና በዛም በከፍተኛ ደረጃ ደስተኛ ሆነዋል። ስለዚህ አሁን የምናደርገው አገራችን የተለያየ ብሔር ብሔረሰቦች ሀገር ናት፣ የተለያዩ ባህል አላት። እሱን እዚህ ውስጥ አሳይተናል። እንዲሁም ደግሞ መሪዎች ከየአገራቸው በመጡበት ጊዜ የነሱን የአገር ባህል የያዘ ምግብ ልናቀርብላቸው ሞክረናል እና በዛም ደስተኛ ናቸው ብዬ ገምታለሁ። የኢትዮጵያ አየር መንገድ ደጋግመን እንደምንለው በቱሪዝሙ ዘርፍም ብዙ ስራ እየሰራ ነው ያለው። እናንተም ሎጁ ጋር እንዳለው ኢቲ ሆሊዴይስ የምንለው ደግሞ አንድ ክንፍ አለን። ቱሪዝሙ ላይ የበለጠ እየሰራ ነው ያለው። ስካይ ላይት፣ የኢትዮጵያ አየር መንገድ አንድ ላይ እየተጠናከርን እንግዲህ የኮንፈረንስ ቱሪዝሙን ለማሳደግ መንገደኞች በሙሉ ኢትዮጵያ መጥተው ደርሰው ከማለፍ አርፈው ተቀምጠው መዋዕለ ንዋያቸውንም እዚሁ አፍሰው እንዲሄዱ እንዳሉት ሰፊ ዲዩቲ ፍሪም ተከፍቷል። የግድ አውሮፕላን ማረፊያ ጣቢያ ብቻ አይደለም የሚገኘው። ይህን ሁሉ በማድረጋችሁ በኢትዮጵያ አየር መንገድ ስም ልባዊ ምስጋና እናቀርባለን። እኔም አመሰግናለሁ። ክቡራን ተመልካቾቻችን፣ የዛሬው የኢትዮጵያ የተሰኘው ፕሮግራማችን ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እንጠብቃችኋለን። እስከዛ ድረስ ያላችሁን ምንም አይነት አስተያየት በኮርፖሬት ኮሚኒኬሽን አት ኢትዮፕናላይስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን በአክብሮት እንጠይቃለን። ሰላም።